አገር ተረካቢ ዜጋን በማፍራት የሚታወቁ መምህራን በአገራዊ ድርሻም ትልቅ ሚና እንዳላቸው ይታወቃል። በባለፉት ሰባት ዓመታት የመጡ ለውጦች ለማስቀጠልና የትምህርት ውጤታማነትን ለማረጋገጥ ያስችል ዘንድም ሀገራዊ የምክክር መድረክ ትውልድ በመምህር ይቀርጻል፣ ሀገርም በትምህርት ይበልጽጋል በሚል መርህ በየመዋቅሩ በተካሄደበት በቤንሸኮ ዞን በሚዛን አማን ከተማ የሚገኙ ከ1962 በላይ በየደረጃ ካሉ መምህራኖች ጋር የውይይት መድረክ ተካሂዷል። በውይይታቸውም መምህራን ከለውጡ በኋላ የመጡ ተግባራትና ሊሻሻሉ ይገባቸዋል የሚሏቸውን ሀሳብ በውይይቱ አንስተዋል። በተለይም ለትምህርት ጥራቶ ችግር ነው ያሉት መምህራኖቹ የመማሪያ ግብዓት አለመሟላት በተፈለገው ልክ በየትምህርት ቤቱ በሙያ ሰማያ ስለጠነ መምህራን አለመኖር ተግዳሮቶች ሲሆኑ ለትምህርት ሥራ ከሚመለከታቸው አካል የሚሰጠው ትርጉም አነስተኛ መሆን ችግር ነው ብለዋል። ቻ አራት ሚሊዮን ብር ለመጽሐፍ በጀት እንደ ዞን ብዙ ጊዜ ሰምቻታለሁ በተለያየ መድረክ ና መጽሐፉ እስካሁን እጃችን ላይ የለም። መምህራኖቹም ከመማር ማስተማር ውጭ የተለየ ገቢ ምንጭ የሌላቸው በመሆኑ ያለው የኑሮ ውድነት ለኑሯቸው ተግዳሮት መሆኑንም አንስተዋለን። ለመምህራን የመኖሪያ ቤት መስሪያ ቦታ አለመሰጠት፣ የትራንስፖርት እጥረት መኖር፣ የመምህራን የትምህርት እድል አለመሰጠት፣ በከፍተኛ ትምህርት ተቋማት ያሉ ቢሮክራሲ አለመንፈታት ሌሎች ተግዳሮቶች ናቸውም ብለዋለን። ቤት ይሰጣል። እሺ፣ ተደራጅተ መጣን፣ ቆጥብ ቆጥብ መጣን ለሚቀርበውና አቅም ላለው ተሰጠ። እንደነዚህ አይነት ውይይቶች መደረጋቸው ለነገር ስራቸው አጋዥ ነው ያሉት መምህራኖቹ በቀጣይ የትምህርትን ጥራትና ውጤታማነት ለማረጋገጥ ተማሪው፣ መምህሩ፣ የተማሪ ወላጅና ከሚመለከተው ባለድርሻ አካላት የበኩላቸው ድርሻ ሊወጡ ይገባልም ብለዋል። ተማሪ ወላጅ እና ተማሪ በራሱ አንዱ የባለድርሻ አካል ይመለከተዋል፣ ስብራቱ ይመለከተዋል። ስለዚህ ወላጅ ተማሪውን ትምህርቱ ቤት ስልክ ለአኩ ብቻ ሳይሆን ተማሪውን ስልክ ምን ይጠበቅብኛል? ከኔ እኔ ባለድርሻ ነው ብዬ የምለው ከማን ምን ይጠበቃል በየደረጃ የተቀመጡ ደረጃዎችን ጠብቆ የተቀመጡ የፖለቲካ አመራሩ አንዱ የትምህርት ሴክተር እንደዚህ የሚመለከታቸው ሪሌቲቭ የሆኑ ሴክተሮች በሙሉ ይመለከታቸዋል። መምህር ተማሪዎች ላይ ፎከስ አድርጎ መስራት የመጀመሪያው ድርሻ ይሆናል። ተማሪም ያንን ተቀብሎ ትምህርት ላይ ጥናት ላይ የተለያዩ ነገሮች ላይ ጊዜውን ማጥፋት እንዳለበት፣ ብዙ ጊዜያቸውን የሚያሳልፉት ተማሪዎች ከወላጆቻቸው ጋር ነው እና እንደመጡ የምንቀበላቸው የቴክኖሎጂ ውጤቶች በትምህርት ጥራቱም ላይ በተማሪዎቹም ላይ እያመጡ ያሉ ችግሮች አሉ። ያንን ከመቆጣጠር አንጻር ወላጅም ከፍተኛ ድርሻ አለው። ሚዛን አማን ከተማ ከንቲባ አቶ ሰለሞን ለዊ በበኩላቸው በመንግስት የሚሆን በግል ትምህርት ቤቶች የሚያስተምሩ ከ1962 መምህራኖች ጋር በጋራ ሀገራዊ ሁኔታዎች ላይ በትምህርት ጥራት ላይ ውይይት መካሄዱን ጠቁመዋል። ውይይቱም መምህራኖቹ ለትምህርት ጥራት ማነቆ ያሉትን ነገር በነጻነት ማቅረባቸውን ጠቅሰዋል። በተለይም የግብዓት እጥረት መኖር ያነሱ ሲሆን፣ እነሱም ደረጃ በደረጃ እንደሚፈቱም ጠቁመዋል። ኦልሞስት ትልቁ የመምህራን ጥያቄ ብዬ እኔ እንደ ራሴ የወሰድኩትም የተግባባ ነውም ምንድን ነው የመምህራን የክብር ጉዳይ ነው። ከደሞዝ በፊት መምህራን መከበር አለባቸው። ሀገር ያቀና ያለ መምህር ያለምንም ህዝብን እያገለገለ ያለው መምህር በኑሮ ውድነት በተለያዩ ነገር ውስጥ አልፎ ያንን ጫና ተቋቁሞ ያስተማረ ያለው መምህር መከበር አለበት የሚል ትልቅ ትልቅ ደረጃ በእኛ በኩልም ሪኮግናይዝ ያደረግ ነው። እኛም በዚህ የተግባባንበት ሁኔታ ነው ያለው። የደቡብ ምዕራብ ክልል የመንግሥት ረዳት ተጠሪው አቶ ነጋ አበራ በበኩላቸው በአገር ደረጃ በመጡ ለውጦችና በቀሩ ተግባራቶች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር ውይይት በማድረግ ለቀጣይ ትራ ግባት ለማስተዋሰብ ታቅደው የውይይት መድረክ መዘጋጀቱን ተናግረዋል። መምህራን አሁን እንደ ሀገር ለመጣ የሪፎርም ስራና ለቀጣይ ተግባር የለውጥ አካል ነው ያሉት የመንግሥት ተጠሪው፣ ከዚህ ኃይል ጋር ሰብሰብ ብለው መነጋገር በክልሉ እየተሰሩ ያሉትን ተግባራት ለማሳወቅና እንደ ዜጋም የሚጠበቅባቸውን እንዲወጡ ለማድረግ ነውም ብለዋል የውይይቱ ዓላማ። በመሰረታዊነት ሪፎርም ተደርጓል ከሚባለው ሴክተሮች ውስጥ አንዱ የትምህርት ሴክተር ነው። ባለፉት ጊዜያት ላይ ከለውጡ በፊት በትምህርቱ ሴክተር ላይ ትምህርት ተሳትፎ የትምህርት ተደራሽነትን ለማረጋገጥ የተሰሩ ስራዎች መልካም ብሎ የሚወሰዱ ብህልም ከጥናት አንጻር የነበሩ ጉድለቶች ቀላል አይደሉም። ስለዚህ ይሄንን በመሰረታዊነት መቀየር የሚቻለው በምንድን ነው በሚል መንግስት ዝርዝር ስራዎችን ሰርቶ ትላልቅ ሪፎርሞችን በትምህርት ሴክተሩ ላይ አምጥቷል። ይሄ የመጣውን የሪፎርም ስራዎችን በተግባር አረጋግጦ የሚጠበቅበትን ውጤት ማምጣት የሚችለው ራሱ መምህሩ ስለሆነ ከመምህሩ ጋር በእንደዚህ አይነት ጉዳዮች ላይ መነጋገር አንድም፣ ሀገራዊ እንቅስቃሴዎቻችን ላይ በክልሉ እየተሰሩ ባለው ስራዎች ላይ ሆለስቲክ የሆነ መረጃ በመስጠት ሰዎች የሚጠበቅባቸውን እንደ ዜጋ እንዲሁ መወጣት እንዲችሉ ስፔሲፊካሊም ደግሞ በትምህርቱ ሴክተር ላይ እየተሰሩ ያሉ ስራዎችና እያጋጠሙ ያሉ ተግዳሮቶች ምንድን ናቸው፣ ከዚህ አንጻር መምሩ ምን ማድረግ አለበት፣ መንግስት ምን ማድረግ አለበት በሚል ላይ የጋራ ኃላፊነትም ጭምር ወስደን መስራት በሚያስችል ደረጃ ተግባቦት ለመፍጠር የተካሄደ ያለ መድረክ ነው።